ጎርፉ ያው አንድ ላይ ይዞ ከሄደ በኋላ እታችም ያለው ያው ማሳውም ይህ የተዘራው ይህ ያልተዘራው ያው ትልቅ ጉዳት ነው የሚያደርሰው። ምንም ያለውም ጎርፍ መጥቶ ይበላሻል። ይህ ሁሉ የዘራ ነው ጉልበትን ሁሉ ይጠፋል። ይህ በሀገሪቱ የተለያዩ አካባቢዎች ለምነት በራቃቸው ተገቢነት በሌለው የአስተራረስ ስነ ዘዴ የተጎዱ ስፍራዎች የሚገጥማቸው እክል ነው ዘርቶ ለማጨድ ምርቱንም ለመሰብሰብ በብዙ ተስፋ አድርጎ እርሻው ላይ ሰነበቱ አርሶ አደር በዚሁ ሳቢያ ፍሬ ሲርቀው መመልከት እንግዳ አልነበርም ዝም ብሎ ሲያርሱ ከላይ ለም አፈሩ ተጠርጎ በጎርፍ እየሄደ ከታች ያው ብዙ ሰው ላይ ጉዳት ደርሷል ከዚህ ተጠርጎ የሚሄደው ጎርፍ እዛ እየሄደ የሰውን ቤት እያፈናቀለ እንደዚህ እንሰት ችግኝ ያለውን ከወንዝ ዳር እያፈናቀለ ለብዙ ሰዎችን ራብ አጋልጠዋል። ሰርክ የሚገጥማቸውን ችግር ለመቅረፍ የልፋታቸውንም ፍሬ በልካቸው ለማግኘት የተለሙት እነርሱ የአፈር መከላት የጎዳው ለምነቱን የሚያጣውን መሬት ለማከም በተለያየ አይነት የአፈርና ውሃ አቀባ ስነ ዘዴ ወደ ቀደመ ግብሩ መልሰውታል። ግን አሁን የተሻለ ስራ ስለተጀመረና ስለተሰራ በጣም ነው ምርጥ ተሞክሮ። በጣም ነው የተሻለ ስራ ያው እንደተሰራ ወደፊትም ደግሞ ያው በዚህ አኳያ ዘልቀን ማሳችን ወርታች ያው ተጓቶ የሚሄደው ጎርፍ ራሱ ወዙን ይዞ ከሚሄድ ወዙ መመለስ ራሱ ቀላል ነገር አይደለም። እግዚአብሔር ፈቃድ ሆኖ ያ እንትን ጠረጴዛማ እርከን ስንማጣ ግዜ አሁን ደስተኛ ሆነናል። እንደ ሀገር በተለያየ ምክንያቶች ለምነቱን ያጣ ሕክምናም የሚያስፈልገው 54 ሚሊዮን ሄክታር መሬት እንዳለ የግብርና ሚኒስቴር መረጃ ያመለክታል። ይህን የተጎዳ መሬት ወደ ለምነቱ ለመመለስና ምርታማነቱን ለማሳደግ የተቀናጀ የህብረተሰብ ተፋሰስ ልማት ትኩረት ተሰጥቶት እየተተገበረ ይገኛል። በዚህም በዘንድሮ የተፋሰስ ልማት በተለያዩ የአገሪቱ አካባቢዎች ህብረተሰቡን በማሳተፍ ከእቅዱ 41 ሚሊዮን ሄክታር መሬት አሁን ላይ በርካታ ስፍራዎችን ተደራሽ ማድረግ ተችሏል። 21 ሺህ ተፋሰሶች ላይ እንሰራለን ብለን ነው እቅድ የጣል ነው። እስካሁን በነበረን አፈጻጸም 34 ሚሊዮን ሄክታር በዚህ ጥርና የካቲት ወር የካቲት መጨረሻ አጋማሽ የመጋቤት መግቢያ ድረስ ባለው የበልግ ዝናብ እስከሚጀምርበት ጊዜ አርሶ አደሩ በአንድ በኩል የበጋ መስኖ ልማት በስንዴ ስራ ይሰራል። በዋናነት ግን ትኩረቱ የዚህ የተፋሰስ ልማቱ ስራ ላይ ነው የቆየው። 3.4 ሚሊዮን ሄክታር ተሸፍኗል። 82 ፐርሰንት ነው። ከዚህ ቀደም የተሰሩትን ጨምሮ የዘንድሮም የተጎዳውን መሬት በማከሙና እንዲያገግም በማድረጉ ረገድ ጉልህ ሚና እንደነበረው ያስታወሰው የግብርና ሚኒስቴር፣ እስካሁን ባለው ተግባራዊ እንቅስቃሴ ኢኮኖሚያዊ ተጠቃሚነትን ከማረጋገጥ ባለፈ ተጨባጭ ለውጥ ተመዝግቧል ነው ያሉም። በድምሩ ግን 236 ሚሊዮን ሄክታር የሚሆነውን መሬት ሙሉ በሙሉ እንዲያገግም ከተጎሳቆለበት ወጥቶ ምንጭ የሚፈልቅበት፣ ችግኞች፣ ዛፎች የሚበቅሉበት፣ ሳር የሚበቅልበት፣ ንብ ማነብ የሚያስችል የአርሶ አደሩን የመተዳደሪያ አማራጭ ማስፋት የሚያስችል እድል አስገኝቷል። ከዚህ ቀደም ባልዘመነው የአስተራረስ ስነ ዘዴና በተያያዥ ጉድለቶች ጉዳት የሚያስተናግደው መሬት የለማፈር መሸርሸር ምጣኔው ከፍተኛ እንደነበር ይነገራል። ይህን ተከትሎ እንደ አገር ለዘርፍ የተሰጠው ትኩረት ከህዝባዊ ተሳትፎ ጋር ተዳምሮ አሁን ላይ የለማፈር የመሸርሸር ምጣኔን ዝቅ ማድረግ ተችሏል። የአፈር መሸርሸር ምጣኔን መቀነስ አለብን ብለን ሰርተናል። ከዚህ የተነሳ ከ130 ቶን ፐር ሄክታር ወደ 54 ቶን ፐር ሄክታር ዝቅ አድርገናል። በጣም በጣም ትልቅ ስኬት ነው። ይሄን እንግዲህ ከሶስት እጥፍ በላይ ለማሳነስ እድል አግኝተናል። ይሄ ትልቅ ስኬት ነው። የእስካሁኑ የተቀናጀ የማህበረሰብ ተፋሰስ ልማት የተጎዱ አካባቢዎች እንዲያገግሙ ከማድረጉም በላይ አማራጭ የገቢ ምንጭም እየሆነ መጥቷል። የተከለለ ቦታ ኤሪያ ክሎዥር ብለን በምንለው ንብ እንዲያንብ፣ ከብት እንዲያደልብ፣ ሳር አውጥቶ ለሌላው የህብረተሰብ አካላት እንዲሸጥ በማድረጋችን የገቢ ምንጭ ተጨማሪ የገቢ ምንጭ እና ተጨማሪ የመተዳደሪያ አማራጭ የማግኘት እድል ተፈጥሯል። በየአመቱ 14 ሚሊዮን ህዝቦች የሚሳተፉበት የተቀናጀ የማህበረሰብ የተፋሰስ ልማት በዘንድሮ በ21400 ንዑስ ተፋሰሶች ተግባራዊ እየተደረገ ይገኛል። በዚህም በየአመቱ ከ14 ቢሊዮን ብር በላይ የሚገመት ነፃ የሰው ጉልበት እንደተሳተፈበት የግብርና ሚኒስቴር መረጃ ያመለክታል። ቀድሞ ለአርሶ አደሩ ጉዳት መንስኤ የነበሩ ገላጣ ለምነት የሚራቃቸው መሬቶች ያሳዩት ለውጥ ለበርካቶች ብርታት ሆኗል። እንደዚህ ሁሉንም ማሳ ያለውን ሜዳውን ትተን ዳገት ዳገት የሆነውን እንደዚህ እየሰራን እስከ ታች እስከ መጨረሻ ዘላ ቀበሌ ታች መጨረሻ ድረስ ሰርተን እንዛልቃለን ብለን ነው ያው ህዝቡም ተነሳስቶ እየሰራ ያለው።